ዳሩር ከገባ ጀምሮ ሀያኛውን የብሔሮች ብሔረሰቦችና ህዝቦች ቀን በተለያዩ ሁነቶች ስታከብር የቆየችው አዲስ አበባ ከተማ ዛሬ የማጠቃለያ ፕሮግራሙን አካሄዳለች። ከፍተኛ የስራ ኃላፊዎችን ጨምሮ የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲንቄዎችና የከተማ ነዋሪዎች የታደሙበት ማጠቃለያው በደማቅ ሁኔታ ተከብሯል። እዚህ ላይ በመሳተፌ እኔ በራሴ እድለኛ ነኝ። በጣም ደስ ብሎኛል። ኢትዮጵያ ያው የብዙ ብሔርና የብዙ ቋንቋዎች ባለቤት ነች። እና በጣም ደስ የሚል ነበረ። ዛሬ በመምጣቴ ደስ ብሎኛል። የምር ማለት ሲጀምርም እኛ ልዩ ነን። ኢትዮጵያን በአጠቃላይ ልዩ ነን። እንደ ስሟ ኢትዮጵያ ሁሌም ልዩ ናት። ኢትዮጵያ ሁሌም የቱሪስት ሀገር ናት። የሚጎበኟት ሀገር ናት። ባህላችን፣ ካልቸራችን ይለያል። ሁሌም እንግዳ ተቀባይ ነን። ኢትዮጵያ ብዙሀነቷን ለሀገራዊ አንድነት መጠቀም ከቻለችና ልዩነቶችን በውይይት መፍታት ከቻለች የምታደርገው የእድገት ጉዞ ይፋጠናል፣ እያስመዘገበችው የሚገኘው ስኬትም ተጠናክሮ ይቀጥላል። ኢትዮጵያውያን የሚጨበጥ ተስፋ ወደሚጨበጥ ተስፋ የምንሸጋገርበት በሁሉም መስክ የጀመርነው ለውጥ ፍሬ ማፍራት የጀመረበት አመት ስለሆነ 2018 ለእኛ ለኢትዮጵያውያን ልዩ አመት ነው ብንል ማጋነን አይሆንም። የዘንድሮውን በዓል ልዩ የሚያደርገው የኢትዮጵያ ብሔር፣ ብሔረሰቦች አሻራ ማህተም የሆነው ታላቁ የህዳሴ ግድብ በተመረቀበት ማግስት የሚከበር መሆኑ ነው። የዘንድሮ በዓል ኢትዮጵያ እየመከረች ባለችበት የሚከበር መሆኑ በርካታ የህዝባችን ህልሞች የሆኑ ታላላቅ አገራዊ ፕሮጀክቶች ተመርቀው በተጠናቀቁበትና አዲስ የግንባታ ሂደት ለመጀመር የመሰረት ድንጋይ ባስቀመጥንበት ዓመት ላይ ሆነን የምናከብረው ስለሆነ ልዩ ገጽታ አለው። ብዙሀንን በአንድ ጥላ ያቀፈችው አዲስ አበባ ከተማ በሁሉም ኢትዮጵያዊ የርብርብ ውበቷ እየተገለጠ ይገኛል። ከዚህ ውበቷና እድገቷ ደግሞ ሁሉም እኩል ተጠቃሚ መሆን ችሏል። አዲስ አበባ የዚህ የብዙሃነትና የውበት ደማቁ መገለጫ የሁላችንም ቤት ናት። አዲስ የኢትዮጵያ ብሔር ብሔረሰቦች ሁላችንም በጋራ ሆነን በአንድነት እየገነባናትና መላ ኢትዮጵያውያንን እያደመቀች ያለች ከተማችን ናት። በዚህ የጋራ ቤታችን ላይ የጋራ ማንነታችንን እያጸናን፣ እርስ በርሳችን እየተማማርን፣ እየተደጋገፍን፣ እየተማመን ጠንካራ አብሮነትን መገንባትን አጠናክረን መቀጠል ይጠበቅብናል። አዲስ አበባ የሁሉም ብሔር ብሔረሰቦች መኖሪያ ስለሆነች የተሰሩ የልማት ስራዎችም ለብሔር ብሔረሰቦቹ እኩል ተጠቃሚና ተሳታፊ እንዲሆኑ እድል ስለሰጠ በዚህ ቀን ይሄንን ማስታወስ አስፈላጊ ስለሆነ፣ አሁንም በድጋሜ የአዲስ አበባ ከተማ ነዋሪዎች ለዚህ ልማት ተጠቃሚ ስለሆናችሁት ተጠቃሚ ብቻ ሳይሆን ተሳታፊም ስለነበራችሁ በድጋሜ እንኳን ደስ አላችሁ ይላሉ። ጊዜው ለዚህ ስኬቷ መሰረት የሆኑት ኢትዮጵያውያን በተባበረ ክንድ ሀገርን ወደ እድገት ጎዳና የሚያወጡበት ነው። ነዚህም በርትተው መስራት ይጠበቅባቸዋል። በአንድ ላይ ሆነን ነው ሀገራችንን ማልማት ሀገራችንን ማሳደግ። አንተ ትብስ አንቺ ትብስ ተባብለን ሁሌም ፍቅራችን እንደቀጠለ ነው። ለሀገራችን በጣም አስፈላጊና ጠቃሚ የሆነ ነገር ነው። ምክንያቱም አንድ እጅ ብቻውን አያጨበጭብም። አንድ ላይ ሁሉም ብሔር በመተሳሰብ፣ በመረዳዳት፣ በፍቅር ሰላም በሆነ መንገድ የሀገራችንን ሉዓላዊነት ማጠናከር ይኖርብናል ብዬ አስባለሁኝ። የዘንድሮ የብሔሮች ብሔረሰቦችና ሕዝቦች ቀን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ እየተከበረ ይገኛል።